የሲዮልሰቱን ስቃዩን እያየች ለፍጥረታት ሁሉ ሰላም የሚተውላችኋለሁ። ሰላም ምንድን ነው? ብዙ ሊቃውንት ብዙ ትርጉም ሰጥተውታል። የነፍስ መረጋጋት ነው ብለው ይተረጉማሉ። ሰላም ማለት የነፍስ መረጋጋት። ሁለተኛ ደግሞ የአይምሮ ጸጥታ ነው ብለው ይተረጉማሉ። ሰላም ማለት የአእምሮ ጸጥታ። ሶስተኛ ሰላም ማለት የበጎነት እረፍት ህብረት ማለት ነው። የበጎነት እረፍት። አራተኛ ሰላም ማለት የፍቅር ገመድ ማለት ነው ይላል። የፍቅር ገመድ። አምስተኛ ሰላም ማለት ጽኑ ተስፋ ማለት ነው ይል። ጽኑ ተስፋ። ለሰው ሰላምን የሚሰጠው እነዚህ ናቸው። የአእምሮ ጸጥታ የነፍስ ስክነትና መረጋጋት የበጎነት ህብረት፣ የፍቅር ገመድ፣ ጽኑ ተስፋ፣ እነዚህ ለሰው ልጅ ሰላምን ይሰጡታል። አላችሁ? የላችሁም? አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሰላም ማለት እነዚህ ናቸው። እነዚህን ያገኘ ሰው የነፍስ ስክነት ወይም የነፍስ ረፍት የነፍስ መረጋጋት የሚመጣው ነፍስ ሁሉ ጊዜ ሩጫዋ እግዚአብሔርን በማግኘት ላይ ነው። ነፍስ ከእግዚአብሔር ጋር ስትገናኝ ሰው ሰላማዊ ይሆናል። በነገራችሁ ላይ ሰይጣን ክርስቶስ ከሰዎች ጋር እንደሌለ የሚያረጋግጥበት አንዱ ማረጋገጫው ሰላም የለሽ መሆናቸውን በማየት ነው። ሰላም የሌላቸው ሰዎች ክርስቶስ ከነሱ ጋር እንደሌለ ምስክሮች ናቸው። አንድ ነገር ሲሰሙ ፊታቸው ደን የሚለብስ የሚደነግጡ የሚረበሹ በትንሽ ነገር ቁጣቸው የሚነድ ተስፋ የሚቆርጡ የጀመሩትን የሚያቋርጡ መንገዳቸውን የሚያቆሙ እቅዳቸውን ሁሉ የሚያበላሹ በአንድ ጊዜ የሀያ የሰላሳ የአርባ ዓመት እቅዳቸውን በሰላሳ ደቂቃ ጠብ ሁሉ የሚያበላሹት እነዚህ ክርስቶስ አብሯቸው የለም። ፍርሃት ፍርሃት የሚላቸው እነዚህ ክርስቶስ አብሯቸው የለም። ነፍስ ከክርስቶስ ጋር ስትገናኝ ሰው በጦርነት መካከል በሰላም ያድራል። ነፍስ ከክርስቶስ ጋር ስትገናኝ ምንድን ነው ያገናኛል? ጸሎት ያገናኛታል፣ ንጽህና ያገናኛታል። ኃጢአትን አውጥቶ መጣልና መናዘዝ ነፍስን ስክል ምትል ያደርጋታል። በሰላም ሀገሯ እንድትኖሪ ያደርጋት የኃጢአትን ሾህ የደቀላችሁላት ነፍስ ሁልጊዜ ሰላማዊት ናት። ካልሆነ ግን ወፍ ታውቃላችሁ? በቃ እዚህ ዱብ ሊቃውንቱ እግዚአብሔር ያላገኘችና ያልተረጋጋች ነፍስን በምን ይመስሏታል? በድንቢጥ ወፍና በእንቆራሪት ይመስሏቸዋል። ድንቢጥ ወፍ ታውቃላችሁ? ምንድን ነው ስራዋል? እንጃ ሀያ ሰከንድ እኮ ራሱ ቁጭቁጭ አትልም። ምንድን የምትለው ቱ ቱ ቱ። በቃ ስራዋ እንደዚህ ነው ማለት ድንቢጥ፣ እንደዚያ ነው ምናምን በኖረች እዚህ አካባቢ በቃ ድጭቁጭ። ጤፍ እኮ አንደፍተንላት ቆማ ነው እስከምጠግብ አትለቅም። እንደዚህ ነው የምትለው ድንቢጥ እናት ማለት ነው። እግዚአብሔርን ያጣች ነፍስ ሁሉ ቦታ ነው የምትሄደው። ሁሉ ቦታ ዘፈኑን ትሞክረዋለች ድራማውን ትሞክረዋለች። ጭፈራውንም ትሞክረዋለች። ሰውም ትቀይራለች፣ ጓደኛም ትለውጣለች። ሌላው ቀርቶ እኮ በጸሎትም አንረካም እኮ የጸሎት መጽሐፉ ራሱ ወረት አለብን እኮ። አንዱ ደግሞ ደስ ይበል፣ ኧረ ይሄ ነው ጥሩ ደግሞ መተው። ንስሐ አባት ራሱ አያረካንም ታውቃለች። በፍጹም አያረካንም መቀየር አንዱ ጓደኛችን የእኛ ንስሐ አባት ዛሬ ወራዊ ስብሰባ ሰብስቦ የመከሩን ምክር መስማ። በስንት ጊዜ ነው? በወር በወር። የእኛ እኮ በወር ከሁለት ሳምንት ነው የሚያደርጉት። ወደ እናንተ መምጣት እፈልጋለሁ ይላል። ከዛ ደግሞ ምን ይላል ደግሞ? ሌላ ልገልብጥላችሁ። የእኛ ንስሐ አባት እኮ በወር በወር ይሰበስቡናል። በጣም ቤታ ያሉ አስተማሪ፣ ወደ እናንተ መምጣት እፈልጋለሁ። እኛ እኮ በሁለት ሳምንት አልቀው አጣደፉን። አያችሁ ሰው በወር ከሁለት ሳምንት ሆነ አነሰን ብሎ ይሄ ይላል ደግሞ መልሶ፣ ደግሞ በሁለት ሳምንት ሁለት ሳምንት ያጣድፉናል። የእናንተ ጥሩ ናቸው አያጨናንቁም ይላል ደግሞ ሰው። እንዲሁ ምን ያህል መከራ እኮ ነው እንደ በእውነቱ እንዲህ ያለ ምንድን ነው፣ ሰላም ከማጣታችን የተነሳ ነው። ሁሉ ቦታ ላይ መቆፈር፣ መቆፈር፣ መቆፈር፣ መቆፈር፣ መቆፈር፣ መቆፈር፣ አንዱ ቦታ ላይ ጥም የሚቆርጥ ነገር አላገኘም። ሁሉ ነገር መሞከር ብቻ ነው። ጥማችን አልተቆረጠም። ስለዚህ ማሰብ አለብን። ነፍስ ክርስቶስን ማግኘት አለባት። ለክርስቶስ ዓላማ እንድትኖር ማሰብ አለባት። ክርስቲያን መሆን ማለት ሕግ ማሟላት አይደለም። ክርስቶስን እያሰቡ ለክርስቶስ መኖር ነው። ለክርስቶስ ስንል ሕግ እናሟላለን እንጂ ለሕግ ብለን ክርስቶስ እናገኘዋለን ማለት አይደለም። ስለዚህ እንቁራሪት እሳ ምንድናት እንቁራሪት አታውቋችሁ እስኪ እንቁራሪት ስትሄድ አይታ የምታይቶ የሚያውቅ ሰው እንዴት ነው የምትለው? ዝልል ዝልል ትላለች። በጣም ጥሩ አባ ንገሩ። በቃ ዝልል ዝልል ነው። እኛስ ብዙ የምንዘለው ነገር የለም? መዝለል ግን የሚያስደንቀው ምንድነው? አንዴ እዚህ ዱብ የምትሄደው ወደዚህ ነው፣ ወደፊት ነው። አንዴ ወደ ቀይ ከዛ ደግሞ ስላሽ ሰርታ ደግሞ አንዴ ወደዚያ ወደ ግራ አንዴ ወደዚያ። አንድ ወደዚያ እያለች ነው የምትሄደው። ስትሬት ሆኖ ሳለ መንገዱ ግን ምን ይባላል? የእንቁራሪት እስቲ ቀኝና ግራ በል። የእንቁራሪት መንገድ ማለት ነው። የብዙ ሰው ክርስትና እንደዚያ የእንቁራሪት መንገድ ነው። ዝም ብሎ በቃ እዚያ ነው እዚያ፣ እዚያ፣ ከጥንቆላው ከጸሎቱ፣ ከዘፈኑም፣ ከመዝሙሩ፣ ከንትሩ፣ ከንትሩ፣ ከንትሩ፣ ከንትሩ ያዋጣ ነው የሚኖረው ይሄንን መለየት ይግብባል። መንገድ ከሆነ መንገድ ነው። እስቲ መንገድ ላይ ሄዱና እንደዚህ እንደዚህ እንደዚህ ይገራቸው። አስፋልቱ ላይ ሄዱና መኪና መቶ ምን ይላሉ ገጫቸዋል። ነፍሳችን ትገጫለች። ተስፋ የምትቆርጠው ለዚያ ነው። ግራውን ቀኙን፣ ግራውን ቀኙን ስትል ሰይጣን ይመጣና በማትችለው የመከራ መዶሻ ናናዋን ይቀጠቅጠዋል። ከዛ ተስፋ ቆርጣ ትወድቃለች። ይሰለቻታል። ተነሽ ብንላት ስንት ቀን ስናዘዝ እኖራለሁ? ስንት ቀን ነው የምናዘዘው? ስንት ቀን ነው መወድቀው? ትላለች። ከዚያ በኋላ ምን ይጎለናል? ጽናት ስለሚጎለን ነው። አላማ ስለሌለ ነው። እና ጌታ ሰላም እሰጣችኋለሁ፣ የነፍስ መረጋጋት የነፍስ መረጋጋት ይሆኑ። አቤት ለምሳሌ አሁን እንዲሁ ካለመረጋጋታችን የተነሳ እኮ ጨርሰን ማዳመጥ እንኳን ራሱ እኳ እንችል ወይም፣ ምን ያህል ምቅ አይጣል አይደረስ እኮ ነው በሆኖች ማለት ነው። ብሉት ብዬ አሁን እኔ ብናገር ብሉት ብል ምኑን የሚል የለም። ዝም ብሎ ሄዷል። ምኑን እንደሚበላው ያውቅ ሰው ልትባሉ እንዴ? ሰው ለምን አይይግራው ምኑን አይልም? ብሉት ይባላል። ቢህዝ ብሉት ብን ይሄድና ምኑ ይበላው ያልተፈቀደ ወይ በጋር ሰው ይበላል። ለምን ብሉት ብለህ እኔ ዝክሩም ቢሆንስ እንደዚህ ያልኩት ጨርሰን አንሰማም። ጨርሰን አናዳምጥም። እንዲሁ ምን አለ መረጋጋቱ፣ እንዲሁ መዳን ያለ የሚያደለ ለሁለት መስከን መረጋጋት አለብን። ዝግ ብለን መወሰን፣ ዝግ ብለን መስማት። ስንት ትዳር፣ ስንት ጓደኝነት፣ ስንት ወዳጅነት በችኮላ ተበላሽቷል። ባለመረጋጋታችን ምክንያት ብዙ ነገር አበላሽተናል። ብዙ ውሳኔዎች የተበላሹ ናቸው። ቸኩሎ መግባት፣ ቸኩሎ ማግባት፣ ቸኩሎ መመንኮስ ቆብ ማድረግ እየሮጡ ይሉ ኋላ፣ ማን ይቻለው መከራውን፣ ገብቶ ምንኩስና እንደዚህች ነጭ ነጠላ እንዳትመስል ጓዴ፣ ብዙ አስጨናቂ ነገር ላይ ያለው እንዲያው፣ ካባዬን አርጌ ነጭ ኩታዬን አርጌ ቆብ አርጌ ስለቅ ምንኩስና ደስ ሲል እንድናባ ልትል ትችላለህ። ኦሆ መስሎ አለ ዳጀር። አይደለም አይደለም። ሲጀመር የምንኩስና ልኩ እኛም አይደለንም፣ እነ እንጦንስ ናቸው እነ መቃርስ ናቸው። እንዲሁ የእኛውንም እንኳን ቢሆን መከራ ነው። ተውት፣ ምን ያመጻድቀናል? ውስጡን እግዚአብሔር ነው የሚያውቀው። ግን እኔ የምነግራችሁ ነገር ቸኩላችሁ አታደርጉት ሁሉን ነገር። ስታገቡም እንደዚህ መዋደድ ማለት መኖር ማለት አይደለም። ስለተዋደዳችሁ ኖራችሁ ማለት አይደለም። መስከን ምን ይሆናል? አንድ ቦኑት አላችሁ አላችሁ መቸኮል ቤተክርስቲያን ለመምጣት ነው። ምን ነው መቸኮል አያስፈልግም። ገበያም ምራፍ ረጋ ሲሉ አይደል ገበያ ለአርፋጅ ብሏል የሀገራችን ገበሬ በተስኪያን ለማላጅ ይላል ገበሬ በነሱ ቋንቋ ነው በተስኪያን ያልኩት። ገበያ ለአርፋጅ በተስኪያን ለማላጅ፣ ቤተክርስቲያን የሚጠቀመው ማልዶ ለሚሄድ ነው። ደግሞ ገበያ አልፍዶ ነው የሄደ ሰው ረጋ ብሎ ምክንያቱም ወደ ማታ ስትሄድ አልሸጥለት ያለው ምን ይላል ዋጋ ይቀንስልሃል ማለት ነው። እና ረጋ ማለት አለብን። ቸኩላችሁ አትማሉ። እኔ እንዲሁ እንግዲህ ገሌን አያሳየኝ አይባልም አላችሁ ነፍሳችን እንድትነሳክን እግዚአብሔር ይርዳል። መረጋጋቱን ያደላል። አባቶቻችን፣ በሁሉ ነገር ሶስት ሰው ቢጠላችሁ አሁን ትረጋጋላችሁ። ቅዱስ አትናቴዎስን እረ ዓለሙ ሁሉ ጠላህ እባክህ አሉት። እኔ ቀድሜ እኔ ቀድሜ የጠልቸው ምንም ሳይመስልም ማለት ነው። ዓለም ሁሉ ጠላ ሲባል እኔ ቀድሜ የጠልቸው ብሎ ዝም አለ። ምንም አይጨንቃቸውም። ቅዱስ ዳዊት ይህንን ሰላም አግኝቶት ነበረ። ምን አለ? ስለዚህ እመኒ ይጸባ አንኝ ታአይ እይፈራህን ልቤ። ከተማ እንኳን ተነስቶ ቢዋጋኝ ልቤ አይደለግጥብኝም ይላል። ከተማ እንኳን ተነስቶ ቢዋጋኝ ያንድ አገር ሰው ቢጠላኝ አይሸበርም ይላል። እኛ አንድ ሰው ስላኮረፈን ሰላም እናጣለን የጀማሪነታችን ምልክት ነው ሰክነን ችግር የለም ነገ እንነጋገራለን መስሎት ይሆናል መስዋዕት ይሆናል ምንም ነገር ለምንም አይመጣል እንዴው ዓለሙ በመሳሪያና በጦር ሰላም ከነሳን ይልቅ እኮ እኛ ራሳችን ሰላም ይነሳል አይደል ራሳችን አቀበዝብዘን ልንገፋው እኮ ነው የአቅሙን እንዳያስብ አይምሯችንን አጨናንድ ቀን እጨናንድ ቀን አጨናንድ ቀን አጨናንድ ቀን እንደዚህ አይነት ሁሉ ጊዜ እንደምመስላት ቴሌቪዥን አንድ ቴሌቪዥን አለ። ሁሉ ጊዜ በምሳሌ መከራዋን ማበላት አስተማርኩ ቁጥር እቺ የዱሮ ናት፣ አስራ አራት ኢንች ሊዮታ የምትባል ቴሌቪዥን እና ዝም ብለው ይሄ ዱሮ ነው እንትን ቢሲዲ እንደመጣ ከፍቱና ያጫውቷል። ሲያጫውቷል ቱል ቱል ቱል ቱል ቱል እና መጨረሻ ላይ ሲዲ ያስከፍተው ፕሌይ ይላል ኖ ሲግናል ወይም ኖ ዲስክ ትላለች። ሙቅ ያለው ነው ምንም ነገር እኔ አልሰማም ማለት ነው። በቃ ብትደረግ ብትሰራ፣ ብትደረግ ብትሰራ፣ የሚንቀጠቀጥ ነገር ታመጣናት፣ ፀጥ ትላለች። ኖ ዲስክ። አረ ዲስክ አለ አስገብተናል፣ ኖ ዲስክ፣ በቃ እሺ አትልም። ለምን? ሞቋል ማለት ነው። ከአቅም በላይ ተጠቅማችሁኛል ማለት ነው። አይኑራችንም ነገ ሲበዛበት ኖዲስ ይላል። ማሰብ ያቅተዋል። ከዚህ በኋላ በጀመ ነፍስና በቅዠት መኖር እንጀምራለን። ትርጉም የሌለው ቀን እናሳልፋለን። ትርጉም የሌለው ሌሊት እናድራለን። ትርጉም የሌለው እንቅስቃሴ ነው የምንሰራው። እንዴት እንደምንኖር አናውቅም። ይመሻል፣ ይነጋል። ሊቀ መዘምራን ኪነጥበብ ድንቅ አድርጎ ዘምሮታል። ይመሻል፣ ይነጋል፣ በከንቱ ስዞር ብሎ ዘምሮታል። ድምፅ ቢኖረኝ ይዘምርላችሁ ነበር። ስለዚህ ድምፅ ያለው ሰው ይዘምርላችኋል። በኋላ ይመሻል ይነጋል ወይስ በከንቱ ስዞር ይሁን። ማለት ከንቱ በከንቱ መዞር ማለት ያለ መረጋጋት፣ ያለ ስክነት፣ ያለ አላማ መንገድ አልሞ አልባ እያለን በእውነቱ ፖለቲከኞች እንኳን ሮድ ማፕ ማኒፌስቶ ይባላላቸው ፖለቲከኞች እንኳን እኛ የተንጠረጠረ የህግ መስፈርት ያለን ወንጌል ያለችን መንገዳችን የሚታወቅ ሀገራችን የሚታወቅ መሪያችን የሚታወቅ መዳረሻችን የሚታወቅ ተስፋችን የተረጋገጠ ዋጋችን የተጨበጠ ነው። ይህንን እያወቅ መሮጥ አለብን። ለዚህ መድኃኒቱ ነፍስ ሰላም እንድትሆን እሾኋ ሊነቀልላት ይገባል። ከእግዚአብሔር ጋር መታረቅ አለባት። ሰላም አስፈላጊ የዓለም ነገሮችን በማሟላት የሚገኝ ሳይሆን ከነፍስ ላይ ያለውን እሾህ ነቅሎ በመጣል ነፍስን ወደ ፍላጎቷ በማድረስ የሚገኝ የህሊና አረቦን የተረጋገጠ ሀብት ነው። ሰላም ማለት እንዲህ ነው። ይሁዳን ታስታውስታላችሁ? ጌታውን ሸጠ። ስንት ብር ይሸጠው? ሰላሳ ብር ምን ምን ምን ላይ ሆኖ ከዚያ በኋላ ምን አጣ ይመስላችኋል? ሰላም አጣ። ወይኔ! ለሰላሳ ብር ብዬ ንጹህ ደም አሳልፍ የሰጠው አላደለ። ለሰላሳ ብር ብዬ ንጹህ ደም አሳልፍ የሰጠው ተበጣበጠ። ሰላሳ ብሩ ሳይኖረው ከጌታው ጋር ሳለ ሰላም ነበር። ይሁዳ ሰላሳውን ብር ይዞ ክርስቶስን ሲሰጣ ሰላም አጣ፣ ተበጣበጠ። ብሩን ንኩ አላቸው፣ የለም። ሰላሙን አንድ ጊዜ ሽጦታል ብሩ ንንኩ ባካችሁ፣ አይ አንፈልግም። አንዴ ሽጣና ሽጣል። ብሩ ተበተነ። ብሩ ያረፈበት ቦታ የደም ቦታ ተባለ። ይሁዳ ሰላሙን አጣ። ተመክሮም አልሰማም አለ። ዛፊት እንኳን ብትመክረው እምቢ ብሎ ታነቀ። ሆዱ ተዘረገፈ። አርባ ቀን ቆየ። ጌታ ሲያርግ ያረገለት ታረገ እኮ ሲሉት እኔን ሳያወጣ ሳያደነ ብሎ ብቅ እላለሁ ሲል ወድቆ ከመቃኑ ላይ ግንባሩ ተፈጥፍጦ ሞተ። ሰላሙን አጣው። ከፈጣሪው ጋር የታረቀው ግን ይፈራ የነበረው ቅዱስ ጴጥሮስ፣ ቅዱስ ጴጥሮስ አላውቀውም አለ። እዚህ ሰው ጋር ነበርክ አለችው። አይ እኔ እምትይውን ሰው አላውቀውም። ወጥቶ ስባል እንዲሁ ክርስቶስን አላውቀውም እንኳን እንደሚያደርግ እምትይውን ሰው ብሎ አላውቀውማል ዋላ ምንድነው የሚለው? ወፅአ ጴጥሮስ ወበከየ ብካየ መሪረ። ቅዱስ ጴጥሮስም ወጥቶ መራራ ለቅሶን አለቀሰ። ለምን መራራ ለቅሶን አለቀሰ? ክርስቶስን አላውቀውም ስላለ ነፍስ ሁከት የሚገባት ክርስቶስን አላውቀውም ያለችለት ነው። ክርስቶስን ትታ ገንዘብ የተካችለት ሰላም አንታታለች። አለቀሰ። ሲያለቅስ ጌታ ያን ጊዜ አይ መድኃኔዓለም ቸርነቱ እኮ ዶሮውን አስጮኸለት፣ ቅዱስ ጴጥሮስ እንዲያለቅስ። ዶሮው ሲጮህ ትዝ አለው የጌታው ቃል፣ ሲያስታውሰው እንባው ዝርግፍ ዝርግፍ ዝርግፍ ሮ ሲወጣለት ሰላም አገኘ። አላውቀውም ብሎ ነፍሱ ላይ የተከላትሾ ተነቅላ ወደቀችለት ማለት ነው። አሁን አወቀው መጣና፣ ከትንሣኤ በኋላ ጴጥሮስ ተወደኛለ ጌታዬ፣ እንድወድ አንተ ታውቃለህ ብሎ ተናገረ። ያንን ሰላም ሰጠው። ያን ሰላም ስለሰጠው ይኸውም፣ አዝመላችሁ አንዲ እሳት የምታነድ ብላቴና አላውቀውም ክርስቶስን አላውቅም ያስባለችው ይፈራ የነበረው ፈሪው የነበረው ቅዱስ ጴጥሮስ በሮም ንጉሥ በኔሮን ዘንድ ሰይፍ ሲቀርብለት፣ እንዲያውም ቀና ብዬ ከተሰቀልኩ ጌታዬን መተካከል ይሆንብኛል፣ ዘቅዝቃችሁ ስቀሉኛል። ያችን ሰላም ስላገኛት ማለት ነው። ክርስቶስ አብሮት ያለ ሰው ሳይፈሽ ልማቱ እስራት ገንዘቡ ስደት ርስቱ ነው። ክርስቶስ አብሮት ላለው ሰው የትቁሩ ቅዱስ ጳውሎስ መታሰርን እንደ ክብር የሚጽፈው እኔ ቅዱስ ጳውሎስ የሚደንቀኝ እኔ ያደነኩት አይደለም፣ ቅዱስ ዮሐንስ አፈ ወርቅ ሲያደንቅ ሰምቼ ያደነኩኝ። ምን ይላል ጳውሎስ? ሙቁ ለጊዜ ለኢየሱስ ኢየሱስ ክርስቶስ የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተጻፈች መልእክት ይላል። የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተላከች መልእክት። ይሄ በክርስቶስ ፊት መታሰሩን እንደ መኩራት እንዳ ገሎ ሰልቦ እንደሚፈክር እንደሚያገር ጀግና፣ እንዳርበኛ ይመካበታል። ለክርስቶስ መታሰር ራሱ ድል እንጂ ሽንፈት አይደለም። ሞት ራሱ መኖር እንጂ መውደቅ አይደለም ለክርስቶስ ከሆነ ክርስቶስ ሰላም ስለሆነ፣ አላችሁ እግዚአብሔር የምን ሰላም ያድላል። ሐዋርያትን ያጸናቸው ያሰላም ነበረ። ቅዱስ ጳውሎስን የሚያጸነው ያሰላም ነበረ። እንዲሁም ምንድን ነው ወረሰይ ክቦ ለሁሉ ከመዕዳው ሁሉንም እንደ ምናምንቴ ነው የምቆጥረው ይላል ቅዱስ ጳውሎስ። ሁሉንም እንደ ምናምንቴ በባልንጀሮቻችን ዘንድ እንደ ግና ጨዋታ ሆን ይላል ቅዱስ ጳውሎስ። ከመኳሄላ እንደ ግና ግና ጨዋታን፣ ይሄኛው ሲመታት ያኛው ሌላ ይዞ ጨጥ ጠብቃታል። እነ ቅዱስ ጳውሎስም አይሁድ አሰቃይተዋቸው አይዛብ ይጠብቋቸዋል፣ አይዛብ አሰቃይተዋቸው አይሁድ ይጠብቋቸዋል። እንደ ጥፍር ዕድፍ ሆን ያንን በየቦታው እንደሚደፉት በየቦታው እየደፉ ይጥሉናል ይላል ቅዱስ ጳውሎስ። እንደ ዓላማ ሆን። ዓላማ የወታደር የጥይት መፈተኛ እንደሚሆን የማንም የጉልበት መፈተኛ ሆን። ሁሉ ለሞት ይመለከተናል፣ ሁሉ ለመግደል ያየናል። ደጅ ላይ እንደወደቀ እንጨት ሆን። ያ የስለት መፈተኛ እንደሆን የሰው ሁሉ ጉልበት መፈተኛ ሆን፣ ይላል ይሄው ሁሉ እያደረግነ። ምትሜነኒህ ወይን ሐስር እንናቃለን፣ ግን አንዋረድም፣ እንቸግራለን፣ አንጨነቅም፣ በየቀኑ እንሞታለን። ይገርማል። ይሄ ነገር እንዴት ነው? ሰው በየቀኑ የሚሞተው በየቀኑ እንሞታለን ያ ቅዱስ ጳውሎስ። ምክንያቱም ምን ማለት ነው? በየቀኑ ለሞት የሚያደርስ መከራ ያደርሱባቸዋል። የንን ሁሉ እያደረግን አለ። መኑ ያሐድገነ ፍቅሮ ለክርስቶስ የክርስቶስ ፍቅር የሚቀመም ምንም የለማት! እንዴት? ለምንድ ያልተቀሙት ያችን ሰላም ቅዱስ ጳውሎስ አግኝቷት ስለነበረ ነፍሱን ከስጋው አስታርቆ ከፈጣሪ ጋር ተገናኝቶ ስለነበረ ቅዱስ ጳውሎስ ሰው ሁሉ እየገረፈው፣ እሱ ሰላማዊ ነው። በሮም አደባባይ ለሰይፍ ሲቀርብ ፊቱን እንደ ብርሃን እያበራ እየዘመረ ነበር የቀረበው። አንገቱ ሊቆረጥ ሲሉ ደስ ብሏት፣ አንገቱ ተቆረጠ። ሶስት ጊዜ ተሽከርክር አንገቱ መሬት ላይ አረፈች። ቀጥ ብላ አየሩ ላይ ቀጥ ብላ ቆይታ መሬት ላይ አረፈች። አንገቱ ያረፈችበት ቦታ ላይ ጸበል ፈለቀ። ዛሬ ድረስ አለ ሮም ቫቲካን ውስጥ ያፈለቀው ቅዱስ ጳውሎስ ጸበሉ ያንን ሰላም አግኝተው ስለነበረ ለደቀ መዛሙርቶቻቸው አወረሷቸው፣ ለነ ጢሞቴዎስ አወርሷቸው፣ ለሌሎችም ሰጥቷቸው፣ ሐዋርያትን ያጸናው ሰላም፣ ይህ ሰላም ነበረ። በሌለ የሚያኖር ነው። የእግዚአብሔር ሰላም በሌለ ያኖራል። በሌለ ነገር ውስጥ ሀብታም ያደርጋል። ሰራዊት ሳይኖር ደፋር ጀግና ያደርጋል። ታስረው ነገ እስከምንገድላቸው ድረስ ወይም የሞት ፍርድ እስከምንፈርዳቸው እስከምንፈርድባቸው ድረስ ወህኒ ቤት ገብተው ይደሩ ተብለው ቅዱስ ጳውሎስና ቅዱስ ሲላስ እስር ቤት ውስጥ ተጥለው የእስር ቤቱ ግድግዳ እስኪነቃለቅ ድረስ በደስታ ይዘምራሉ። ወይ መታደር ና ነገ ትገደላለ ተብሎት እንዲ ብሎ የሚዘምር ነፍስ ነው የሚገኘው። እንዲህ ብሎ ይዘምራሉ። ቤቱ በብርሃን ተሞላ። የእስር ቤቱ ደጃፍ ያለ ከፋች። መዝጊያው ሳይሰበር ቦግ ብሎ ተከፈተ። ቅዱስ ጳውሎስ እና ቅዱስ ሲላት እንዲህ ድል እስኪነሱ ድረስ ይህ ሰላም ማን የሰጠው ሰላም ነው? ክርስቶስ የሰጠው ሰላም እና ቅዱስ ጳውሎስ ሲጽፍ ዝም ብሎ ሰላም ለእናንተ ይሁን እያለ የሚላቸው ይችን ነበረ። ሰላም ለእናንተ ይሁን የትኛይቱ መልዕክታቱ መጨረሻ ላይ ሰላም እና ጸጋ ይብዛላችሁ ይላል። ለሮም ሰዎች ይጽፍላችሁ እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታሕተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣን ከእግራችሁ በታች ይቀጥቅጥላችሁ ይላቸው ነበር። የሰላም አምላክ እግዚአብሔር ይላቸዋል። ስለዚህ እግዚአብሔር ሰላም ስለሆነ ያን ሰላም ለሐዋርያት ሰጣቸው፣ ለሰማዕታት ሰጣቸው። ቅዱስ ቂርቆስ ሊታረድ፣ ሊገደል፣ ሊቸነከር ከንጉሱ ፊት ሲቀርብ ይገርማችኋል እኮ። ፊቱ እንደ ፀሐይ ያበራል። የሶስት ዓመት ልጅ እኮ ነው። ፊቱ እንደ ፀሐይ ነው የሚያበራው። ንጉሱ ምንድን ነው ያለው? አንተ ብሩህ ሕፃን ሰላምን የተሞላ ሰላም አንተ ይሁን ደስታ ሁሉ አለህ አለው። አዎ ለእኔ ሰላም ይገባኛል፣ ለአንተ ግን ሰላም አይገባህም። አልቦሙ ሰላም ለረሲአን ይላል ኢሳይያስ። ለዝንጎች ሰላም የላቸውም ይላለ። አንተ ልጅ ምላስህን የምቆርጠው አድርገው ለምን ስጋችሁን የሚገሉትን አትፍሩ ብሏል እኮ ጌታ ነው። የሶስት ዓመት ልጅ እኮ ነው። ያችን ሰላም አግኝቷል ስለነበረ እንዲህ ይገርባችኋል እኮ ዓይኑን ጆሮውን፣ ምላሱን ሁሉ ቆርጠው፣ የጋለ ብረት ወደ ሰውነቱ ከተውበት፣ መራራ ቅጠል በጥብጠው ወደ ጉሮሮው ሲግቱት ቃለ ለጉሮሮ የጣፋጭ ነው ይላል። ለምንድን ነው ሲባል ያንን ሰላም አግኝቶት ስለነበረ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የሰማይታት ሕይወታቸው በእግዚአብሔር ሰላም ላይ የቆመ ነው። እኔ ሌሎችን ነዋቸው፣ እነ ቅዱስ ሳር ሴማን ስታዋቸው እሳት እየነደደ እዚህ እሳት ነው። ሞረውረሽ ሲላ ምድር የምትለው ወርቅ እሳትን ያጠራዋል እንጂ ምን ያደርገዋል? ምን ያለችው ማለት ነው። እንዴት ነው ግን እሳትን መተኮሻ ሳይሆን መጥሪያ አድርገው የሚቆጥሩት? የእግዚአብሔር ሰላም አብሯቸው ስላለን። እናቱ ስትፈራ የቅዱስ ቂርቆስ እናት ቅድስት ኢየሉጣ ስትፈራ የፈራሽ ይመስላችኋል? ተስፋ ጎሏት ነበረ። ሰላም ማለት ተስፋ ነው አላልኳችሁም? ተስፋ ያለው ሰው አይፈራም።